እና አይነ ስው... እና አይነ ስውር ትሁን እንጂ ልቧ ብርሃን ነው። ከማንም በላይ ከሙስሊሞች በላይ በጣም መውቃት የተሸከመች ሀፊዘል ቁራን ነች፣ አይነ ስውር ተብላ ከምትሰደበው ሰዎች ከሚሰድባት ልጅ። አልሐምዱላ የሁለት ልጆች አባት ነኝ። አሁን ሶስተኛው መንገድ ላይ ነው። አልሐምዱላ ይሄን ሁሉ፣ ከዚህ በላይ ሀብት የለም ሰዎች አሁን ቤት ንብረት ምናምን ይላል። እኔ ደግሞ ሀብቴ የእነሱ ናቸው፣ ልጆቼ ናቸው። አንዱ ተኝቶ ነው ታዩት፣ አላቸው። አልሐምዱላ። እና ችግሮች ሊኖሩ ይችላሉ፣ ችግሮች አሉ። ነገር እንዳያችሁት ነው፣ አስቸጋሪ ነው። ገበያ እኔው እራሴ ነኝ፣ እንጀራ የምጋግረው እኔው እራሴ ነኝ፣ ወጥ የምሰራው እራሴ ነኝ። ከአላህ ዘንድ አጅር ለማግኘት ግዴታ መድከም አለብኝ የሚለውን ነው እኔ ማየው ባይኖር ደግሞ እኔ እኔ ሳልበላ እነሱም እነሱን ማብላት ግድ ነው። አሰላሙ አለይኩም ወረህመቱላሂ ወበረካቱ ውድ ቤተሰቦች ሰላም ብያለሁ። እነኝ ሰዎች እንግዲህ በጣም ነው ልቤ ነው፣ በጣም ያስለቅሳሉ፣ በጣም ያሳዝናሉ። እነዚህ አባት እንግዲህ የዛሬ ሶስት አመት ታስታውሳችሁ በሚዲያ ላይ እያዘዋወሯቸው ነበር እና ያንንም ያደረጓቸው በማያውቁት ነገር ማለት ነው እንግዲህ ሚስታቸው አይነ በሲር ናት። እንደገለጹት አባታችንም አይነ በሲር ናት፣ ልቃቢስት ናት። መሻላ ተባረክ ረህማን። እንግዲህ ሄደው ማለት ነው የሆነ ከመስሪያ ቤት ነው የመጣ ነው፣ ከድርጅት ነው ምናምን ነው፣ ቪዲዮ ቀርጸው ይዘው ሄደዋል። የሴትየዋ ማለት ነው፣ እርዳታ ትሰጣላችሁ ተፈልጋችሁ ነው ምናምን ብለው እነዚህ ደግሞ ባለቤቷ ደግሞ እንዴት ልቃቢስትናት ተሸፋይናት እንዴት ነው ፎቶ የምታነሷት እንዴት ተብሎ ነው ፊቷ የሚገለጠው ብለው ሲሏቸው እኛ ከፈለግናት እኮ መታወቂያዋ ላይ ያለ መታወቂያ ላይ እኮ ትገኛለች አሏቸው። እንግዲህ መታወቂያ ምንም ልቃ ብስት ብንሆን ተገልጠን ነው ያው ሂጃብ ለብሰን የምንነሳው፣ ስለዚህ እዛ ላይ ስለሚገኝ፣ አይ እንግዳው ችግር የለውም ምናምን ይሉና ቪዲዮ ቀርጾ ይዞ ይሄዳሉ። ከዚያ ገንዘባቸውን በእነሱ በዚች በሴትዮዋ እንትን እነሱ እርዳታቸውን ሰብስበው ጥቅማቸውን ሰብስበው እንትን ብለዋል ማለት ነው። ግን የሚገርመው ነገር እንደዚህ የምታደርጉ ሰዎች ያሳፍራል፣ ያሳዝናል። ወላሂ እነዚህች ልጅ አይኖ አያይም ብላችሁ የት ያውናል፣ ደህና ናቸው ምንም የሚከታተሉን ነገር የለም ብላችሁ እንደዚህ የምታደርጉ ሰዎች ግን አላህ ይከታተላችኋል። ደግሞ ሚዲያም ላይ ደግሞ ካለ በታች ሚዲያ ላይ ያለው ሰው ይከታተላችኋል። በምስኪን ላይ የምሰሩት ነገር ማለት ነው። ቅላ አላህም ብጥሩ ደስ ይላል። አላህን ፍሩ ሁላችሁም። ጥሩ አይደለም። በሰው አትነግዱ፣ በራሳችሁ ነግዱ። ደግሞ የሚነገድም በሰው የሚነገድም አለ። በበሽተኛና በደሃ አትነግዱ። ወላይ ደህንነታቸውና በሽተኛነታቸው በቂያቸው ነው ለነሱ። እናንተ አላህን ከፈራችሁ እና ካዘናችሁ መርዳት አለባችሁ፣ ወይም በነሱ ፎቶና በነሱ ቪዲዮ የሸመታችሁትን የነገዳችሁትን የሰበሰባችሁትን ንብረት ለነሱ ሊገባቸው ይችላል ለነሱ መስጠት አለባት። ጥሩ አይደለም። ሁለተኛው ነገር ደግሞ ልጅቷ አይነ ብርሃን አይነ ስውርም ብትሆንም ልበ ብርሃናት ነው ያሉት፣ ባለቤቷ ማለት ነው። ቁርአን ሀፊዝ ናት ማሻላ። ደስ የሚል ህይወት ነው። እሷን ያገባሁት ብዙ ንብረት ነበረኝ አሉ። ሀዋሳ ነው መሰለኝ ሀገር ያሉት። እዛ ቦታ ላይ ብዙ ንብረት ነበረ። ቤት አለኝ፣ ሱቅ አለኝ ሙዚቃ ቤት አለኝ ብዙ ነገር። ዲናቸው ደግሞ ክርስቲያን እንደሆኑ ነው የተናገሩት። ሰውየው ሙስሊም አልነበሩም ከድሮ ሰልመው ነው እንደገና። ያንን ሁሉ ንብረት ጥዬ ወጥቼ ጎዳና ተዳዳሪ ሆኜ ነበረ ቤተሰቦች ማባረ። እንግዲህ ቤተሰብ ምክንያት የሚሆን ንብረታቸውን ጥሬ ወጡት አሉ። ካርቶን እያነጠብኩኝ ጎዳና ላይ ለሶስት ወር ያህል ነበርኩኝ አሉ። ከዚያ ተነስተው እንግዲህ ይችን ሴት አግብተው የት እንዳገኟት አልተናገሩም። አግብተዋት እንግዲህ እዛው ተገናኝቶ ሊሆን ይችላል። አለሁ አለም ይኸው አግብቻት አስራ ሰባት ዓመቴ ነው አሉ አብረን ስንኖር። ቀልድ አይደለም ይሄ፣ የአንድ ልጅ እድሜ ማለት ነው። አስራ ሰባት ዓመታቸው እየኖሩ ነው እንግዲህ ተመል እነሱ ሰውየው በጣም ገና ናቸው ገና ናቸው አላረጁም። አል ነው ሰውየው እሷን በሽተኛዋን አግተው ይዘው እየሰሩ እየተንከባከቡ እየወለዱ አሉ አልሐምዱሊላ እያሉ እያመሰገኑ አልጣሏትም። በሽተኛ ናት ብለው። የአሁኑ ወጣት ቢሆን ግን እንኳን አይነ ስውሯን አይደለም ትንሽን ካገኘባት ወደ ደህናዋ ነው የሚሄደው። ወደ ደህናዋ ማለት ነው ትንሽ የምንትንታለችበት ወደዛችን ጠጥሮን ጥርር ወደ ምትለው ነው የሚሄደው ማለት ነው። እሳቸው ግን ጀነት እንፈልጌ ነው ነው ያሉት። የዱንያ ነገር ግን በእቶኛል ግን ጀነት እንፈልጌ ነው። በዚህ በሴትዮ ጀነት እንፈልጌ ነው። እኔ ደግሞ ረሱላችን ያሉትን ተከትዬ ነው የጠሉትን ተከልክዬ ነው የተከተሉትን፣ እና የወደዱትን ነገር ወድጄ ነው የምኖረው ነው ያሉት ማለት ነው። አያቸው እንግዲህ፣ ሙስሊምነት ይሄ ነው። ትክክለኛ ሙስሊም ማለት ይሄ ነው። ሰውን ልጅ በጤንነቱ እና በአካሉ በንብረቷ ሳይሆን መውደድ ያለብን፣ ልክ በቃ እንዲያውም እንዲያውም፣ እነዚህ ሄደው ሰርተው የማይችሉትን አይነ በሲር እንግዲህ፣ ሄዶ መስራት አይችልም። በቃ በምናየቶት አላህ ርዝቅ ሚያራ በምን አይቶት ይሰራል? ስለዚህ ስለማትሰራ ስብስብ አድርጌ ይያታለሁ። ሁለት ልጆች ያገኘው አሁን ሶስተኛ አርጉዝ ናት አሉ። አላህ ይርዝቃችሁ ርዝቃችሁንም አላህ ያስፋላችሁ። ወላሂ በጣም ነው የሚያሳዝኑት። ሰውየው በጣም ጥሩ ሰው ናቸው እና በሳቸው እርዳታ ሰብስበው ስሜን አስጠፉት። እኔ እስልምናን እንደለቀኩ አድርገው እንትን አሉኝ። ሙስሊሞች ራሱ በጣም እንትን ብለው ብኝ ነበር ተቆጥተው ነበር የኢትዮጵያ ህዝብ እኔ እስልምናን አን እንደለቀቅኩ ነገር ግን ጥቃዋን በዚህ መልኩ አዋራ ፈልጌ ነው እንጂ እያሉ እኔ ንብረቴን ሁሉ ጥዬ መጥቼ ከዚህ ከሴት ጋር አሁን አዳታ ተሰብስቦላችሁ ከምንም በላይ ደግሞ

እሷ ቁጭ ብላ እንግዲህ ልጆቿን ማጥባት እና እንግዲህ እኔ ምንም እንደምሰራ አላቅም። ብቻ እኔ ሰርቼ ነው ያሄጀ ነው አሉ ደክመው ነው እነዚህ አባት ላይ በዚህ ላይ አሁን ከተማ ቦታ መኖር አለባቸው ማለት ነው። እርዳታ ያስፈልጋቸዋል። እርዳታ ይፈልጋሉ፣ እርዳታ ይፈልጋሉ። ስልክ ቁጥራቸውም ማስቀምጣለይ ሶፊያ ማስቀምጥላቸዋለሁ። እዚህ ላይ ይሄው አካውንት ቁጥራቸዋለ። እንግዲህ አካውንት ቁጥራቸውን ነው ሶፊ ሄደው የአስካውንት ቁጥራቸውን ታደለ ብለው አስቀምጠዋል። አስገቡላቸው፣ የምትረዱ ፍላጎት ያላችሁ። ብንረዳቸው ደግሞ ምንም የሚጎልብን ነገር የለም፣ አላህ ይጨምርልናል እንጂ የሚጎልብን ነገር የለም። አምስቷንም አስሯንም ብናደርግ ብንሰጥ ለሰው ልጅ የሚጎልብን ነገር የለም። በተለይ በሮመዳን አሁን ሰደቃ ብንሰድቅ ደስ ይላል ማለት ነው። እና እነዚህ ሁለት ልጆችን አሳድጋለሁ እኔ ሳልጠግብ እነሱ እንዲጠግቡ ነው የምፈልገው ነው ያሉት ማለትም የቤተሰብ ኃላፊነት ሲኖርባችሁ እንደዚያ ነው ማለት ነው። ቤተሰብ ኃላፊነት በተለይ እናት አባት ስትሆኑ ልጆቻችሁ እንዲበሉ፣ እንዲጠቡ፣ እንዲለብሱ፣ እንዲደሰቱ በቃ የምንፈልገው ማለት ነው። ከዚያም አልፎ ደግሞ አሁን በውጩ ዓለም ላይ እያለን ራሱ የቤተሰብ ኃላፊነት ካለብን ለእናት ለአባታችን ልክ እኛ ሰው ቤት እያለን ብዙ ነገሮች እያመሩን ብዙ ነገሮችን መብላት መልበስ መጠጣት የምንፈልጋቸው ነገር እያሉ ገዝተን አንበላም፣ አንጠጣም፣ አንለብስም፣ አሳልፈን ለእነሱ ነው የምንረዳው። እንደኔ ከሆናችሁ ለቤተሰቦቼ እየላኩ ቀን ይደሰታሉ ማለት ነው። ደስ ይለኛል። በቃ እነሱ እንዲደሰቱ በልተው አመት በዓልን እንዲደሰቱልን፣ ሮመዳን ሲመጣ ለሮመዳን መጾሚያቸው ስንልክ እንዴት ነው የምንደሰተው። እነሱ በሰላም እንዲበሉ እንዲጠጡ፣ ደስ ብሏቸው እንዲኖሩ እኛስ በሰው ቤት መከራችንን እያየን ነው። ቆመን እንውላለን፣ ቆመን እናድራለን። እንቅልፍ የሌለበት ማለት ነው። እና ይህን ያክል ነው እንግዲህ። በተለይ አባት እና ስትሆኑ ደግሞ እንዳልኩት ኃላፊነት ይሰማችኋል። በቃ ልጆቻችሁ፣ በእናንተ ስር ያለችው ሚስታችሁ እንድትደሰትላችሁ፣ ልጆቻችሁ እንዲደሰቱ፣ እንዲለብሱ፣ እንዲያጌጡ ነው የምንፈልገው። ይሄ ነው በቃ እኔ ሳልበላ ለእነሱ ነው ብለዋል እና እኔ አባት በተለይ ወደ ከተማ ቦታ መሄድ ያስፈልጋቸዋል። እንግዲህ ብዙ ሄጄ ነው አሉ። ራይዶች ራይድ የሚባል ነገር አላቅም፣ ግን ራይዶች ራሱ እኔ ሹፌሮች ይሁኑ አላቅም፣ ራይድ ማለት የባጃ ሹፌር ይሁን አላቅም፣ ብቻ ሩቅ ነው ቦታው እያሉን በግድ ነው የሚመጡልን ያሉት። እና እንግዲህ ቤቴም ሊፈርስ ነው፣ ህገ ወጥ ቦታ ነው የተገዛብኝ፣ ካርታና ምናምን የለውም እርዳታ ሰብስበውልኝ ዘጠኝ መቶ ሺህ ብር ነው የተገዛህ፣ የምታዩት ቤት ነው ያሉት። ይሄ ያሉበት ቤት ማለት ነው። እንዲያውም ሊያፈርሱት፣ ከኋላ ቆርቆሮ እየነቃቀሉ ነው ሊያፈርሱብኝ ነው እያሉ ነው ያሉት። እንግዲህ እነ ሶፊም ባለን አቅም እንግዲህ የሶሻል ሚዲያ ላይ በማዘዋወር እንረዳችኋለን ብለው ነው ያመጧቸው። ይኸው አካውንታቸው እንደምታዩት ነው። እኔ እንግዲህ ከየትም አንጥቼ የውሸት እንዳይመስላቸው ይህንን እነ ሶፊ ያሉበት ራሳቸው ናቸው የጻፉት የምትረዱ እምነት ያላቸው ሰዎች በዚህ ላኩላቸው ማለት ነው። መልካምነት ለራስ ነው ነገር ትጠቅመናለች። በአዱኒያም ላይ እያለን መልካም ከዋልን መልካም ነገር ይገጥመናል ማለት ነው። ሸር ከሆነ ስራችን ደግሞ ሸር የሚሰራብንን ሰው ነው የሚጠመጥምብን። መልካም ከሰራን ደግሞ ልክ መልካም ሰሪዎችን ወደኛ ነው የሚያቀርብልን አላህ። እና መልካም ብንሰራ ደስ ይላል።